ሙላና ሐጂ ሙስጠፋ ሰዎች ወላጆችን ሐቅ እንዲወጡ በተደጋጋሚ በሚሰጠው ምክር ይታወቃል። በመስጊድ ውስጥ ለአካባቢው ነዋሪዎችም የእምነት ትምህርቶችን ያስተምራል። በቤት ውስጥ ግን የተለየና የገዛ ወላጅናቱን የሚጨቁንና የሚያሰቃይ ሰው ነበር። ከዕለታት በአንድ ቀን ወላጅናቱን ከምታሰቡት በላይ አመነጫጨቃት፣ የእናቱን ልብ ሰበረ። እናቱ ላይ ባድረሰው በደለም በፈጣሪ ያይቀጡ ቅጣት ተቀጣ። እናቶቻችሁን የምትወዱ ቪዲዮን ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ እንድትከታተሉ በማክበር እንጠይቃለን። ሐጂ ሙስጠፋ በኢራን ሀገር ኢስፋሃን በተባለ ክፍለ ሀገር ይኖር የነበረ የ50 ዓመት ጎልማሳ ሰው ነው። ዘውትር ነጭ ጀለቢያና በራሱ ላይ ነጭ ጥምጣም ይጠቀልላል። በሻሻና ፊቱ ላይ ከፍተኛ ሞገስ የሚታይበትም ሰው ነበር። ሐጂ ሙስጠፋ በነበረበት ክፍለ ሀገር የነበረ መስኪድ ኢማም በመሆን ያገለግላል። ሐጂ ሙስጠፋ በየሳምንቱ ጁማ ቀን በአማረ ድምፅ ሆጥባ በሚያደርግበት ጊዜ ታዳሚዎች በከፍተኛ ጽሞና ያዳምጡት ነበር። በተለይ ወላጆችን ሐቅ ከመጠበቅ ጋር በተያያዘ ስሜታዊ በሆነ መንገድ ድምፁን ከፍ አድርጎ ጀነት በእናቶች እግር ሥር ነች። የወላጆቻችሁን ሐቅ ጠብቁ! የእነሱን ትእዛዝ ያላከበረ ሰው ለሱ የጀነት በሮች ዝግናቸው እያለ ያስተምራል። ታዳሚዎቹ በንግግሩ ውስጣቸው ተነክቶ አይኖቻቸው በንባ ይሞላሉ። የሐጂ ሙስጠፋን አይነት ልጅ መውለድ መባረክ እንደሆነም ያስባሉ። ሐጂ ሙስጠፋ ግን ለተመልካች በጣም ጥሩ፣ ደግና ልበ ርህሩህ ሰው ነበር የሚመስለው። የአካባቢው ነዋሪዎች ችግር ሲገጥማቸው የእሱን ምክር ፍለጋ ወደ እሱም ይመጡ ነበር። ይሄ ግን የሐጂ ሙስጠፋ ከቤት ውጪ ከሰዎች ጋር ሲሆን የሚያሳየው ባህሪው ነበር። በቤት ውስጥ የነበረው ባህሪ ውጪ ከሚያሳየው እጅግ የተለየ ጨካኝና ኩራተኛ ሰው ነበር። ሐጂ ሙስጠፋ በተንጣለለው የሚያምረው መኖሪያ ቤት ውስጥ ከባለቤቱ ዘይነብ ጋር ሲኖር የገዛ ወላጅ እናቱን በቆሸሸና በቂያጊር የማይገባበት ጨለማ ስቶር ውስጥ ነበር የሚያኖራት። ዛራ ቢቢ የሐጂ ሙስጣፋ እናት ናቸው። ልጃቸው ሐጂ ሙስጠፋን ወልደው በሁለተኛው ዓመት ነበር የሐጂ ሙስጠፋን ወላጅ አባት በሞት ያጡት። የሐጂ ሙስጠፋ እናት ባለቤታቸውን በሞት ከተነጠቁ በኋላ ልጃቸው ሐጂ ሙስጣፋን ያላጋዥ ብቻቸውን አሳድገው ለወግ ማረግ አብቅተዋል። ዛራ ቢቢ ዕድሜያቸው የገፋ፣ ጤናቸው ታወከ። በዚህም አቅም ታሳናቸው ያላባት እያሳደጉት የልጃቸው ሐጂ ሙስጠፋ ጥገኛ ሆነዋል ልጃቸው ሐጂ ሙስጣፋ የናቱ በሱ ቤት ጥገኛ ሆና መኖር እንደ ችግር ይመለከተው ጀመረ በዚህም በመኖሪያ ቤቱ በቂ ብርሃን የማይገባበት የቆሸሸው ውሃ የሚጠራቀምበት መሬቱ የበሰበሰ ጨለማ ክፍል ውስጥ አንድ ምንጣፍና ትራስ አስገብቶ እናቱን በዛ ክፍል ያኖራቸው ነበር የሐጂ ሙስጠፋን ቤት የእዝነት ቤት አድርገው የሚያስቡት የአካባቢው ነዋሪዎች በመኖሪያ ቤቱ ውስጥ በስቃይ እያለቀሰች ያለችውን እናት ጉዳይ የሚያውቁት ነገር አልነበረም። ሐጂ ሙስጠፋ ወደ መኖሪያ ቤቱ እንግዶች ሲመጡ፣ በተለየ እምነት አባቶች ወደ መኖሪያ ቤቱ በሚመጡበት ጊዜ የወላጅ እናቱ ሁኔታን እንዳያዩ ከፍተኛ ጥንቃቄ ያደርግ ነበር። የወላጅ እናቱ ድምፅ ለእንግዶች እንዳይሰማ ያለችበትን ክፍል ከላይ ይቆልፈዋል። እናቱ ሩቧቸው አልያ ማሟቸው የእርዳታ ድምጽ በሚያሰሙበት ወቅት ሙስጠፋ የናቱን ድምጽ ላለመስማት የቴሌቪዥኑን ድምጽ ከፍ ያደርገዋል። ከእለታት በአንዱ ቀን በአካባቢው የሚታወቁና የሚከበሩ የሃይማኖት አባቶች ወደ ሐጂ ሙስጠፋ ቤት በእንግድነት ጎራሉ። ኡስታድ ዳርዊሽ እና ኡስታድ ፈርሃድ የተባሉ ሁለት ሰዎች ነበሩ። ወደ ሐጂ ሙስጠፋ ቤት የመጡት በአካባቢው አዲስ መድረሳ ለማቋቋም ከሐጂ ሙስጠፋ ጋር ለመነጋገር ነበር የመጡት። በሐጂ ሙስጠፋ ቤት ውስጥ በተነጠፈው ውብ ምቹና ቅንጡ ምንጣፍ ላይ ተቀምጠዋል። የሐጂ ሙስጣፋ ባለቤት ዘይነባም እንግዶቿን በማስተናገድ ላይ ተጠምዳለች። እንግዶቹ ከሐጂ ሙስጣፋ ጋር በመወያየት ላይ ሳሉ ከተቆለፈው ክፍል ውስጥ የሆነ የወደቀ ነገር ድምጽ ተሰማ። ዛራ ቢቢ ከመኝታቸው ለመነሳት ባደረጉት ሙከራ መሬት ላይ በመውደቃቸው ነበር ድምፁ የተሰማው። እንግዶቹ በመደንገጥ ድምጹ ወደ ተሰማበት ክፍል እየተመለከቱ ሐጂ ሙስጣፋ ምንድን ነው የወደቀው? በማለት ሐጂ ሙስጣፋን ጠየቁት። ሐጂ ሙስጠፋ በወቅቱ ቢደናገጥም ራሱን አረጋግቶ ፈገግ በማለት የቤት ሰራተኛችን ነች፣ እድሜዋ በጣም ገፍቷል፣ ትንሽም ያማታል፣ አትጨነቁ አላቸው። እንግዶቹም ወደ ውይይታቸው ተመለሱ። የሐጂ ሙስጠፋ እናት ክፍል ውስጥ ሆነው በሰሙት የልጃቸው ንግግር ልባቸው በከፍተኛ ሁኔታ አዝኗል። እንባቸውም ይፈስ ጀመር። እንግዶቹ ጉዳያቸውን ጨርሰው ቤቱን ለቀው እንደወጡ ሙስጠፋ በንዴት ፊቱ ፍም መሰለ። ወደ እናቱ ክፍል እየሮጠ ገባ። እናትየው አቅም አንሷቸው መሬት ላይ ወድቀው ለመነሳት ተስኗቸው ነበር። ሀጂ ሙስጠፋ ቁጣ በተሞላበት አነጋገር ስንት ጊዜ ነው ድምፅሽ እንዳይሰማ ያስጠነቀቅኩሽ? እያለ ወላጅ እናቱ ላይ ይጮህ ጀመር። የሀጂ ሙስጠፋ እናት በተሰበረ ልባቸው አይናቸው በንባ ተሞልቶ የልጃቸውን አይን እየተመለከቱ ምላሽ ግን አልሰጡም። በዛን ቀን የአየር ሁኔታው ተቀይሮ ሞቃት ነበር። ይህን የሀጂ ሙስጠፋ እናት ሙቀቱ አስጨነቃቸው። ልጃቸው ሙስጠፋንም በደከመና ሲቃ በተሞላ ድምፅ ልጄ ሙስጠፋ፣ ሰውነት የተቃጠለ ገላዬ ነጠበኝ እባክህ በማለት ጠየቁት። ሙስጠፋ ሳሎን ቤት ውስጥ ቁጭ ብሎ ቴሌቪዥን በማየት ላይ ነበር። የእናቱን ድምፅ እየሰማ ምላሽ ሳይሰጥ ቆይቶ ወደ ኩሽና በመሄድ በባልዲ ውሃ ፈላ። ውሃው ፈልቶ መፍለቅለቅ ሲጀምር ውሃውን ይዞ እናቱ ወደ ነበረችበት ክፍል በመሄድ ገላሽን እንዳጥብሽ ነው አይደለ የጠየቅሽኝ በማለት የፈላ ውሃ የነበረበትን ባልዲ ፊት ለፊቱ አወረወረው። ክፍሉ በተደፋው ውሃ እንፋሎት ተሞላ። የሐጂ ሙስጠፋ እናት በድንጋጤ ልባቸው እየመታ ነው፣ ካይናቸውም የሐዘን እምባ ያለማቋረጥ ይፈሳል። ሐጂ ሙስጠፋ ለእናትየው እንድትተኛ በመንገር ክፍሉም በላ ላይ ቆልፎ ሄደ። እናትየው በክፍሉ ውስጥ ተጋድመው ካይናቸው የሚፈሰውን እምባ ትራሱን አርጥቦታል። ይህ የሐጂ ሙስጠፋ ድርጊት ግን አላህ ስብሓንሁ ወተዓላን እያስቆጣ ነበረ። በማግስቱ ሐጂ ሙስጠፋ ጠዋት በማለዳ ጁማ ተነሱ። በግቢያቸው ወደ ነበረው ቧንቧ አቀኑ። ወደ ቧንቧው በመሄድ ውሃውን ከፈቱት። በእርሻቸው ውስጥ የነበረው ውሃ መጠኑ ቀንሷል፣ ሽታም አምጥቷል። ሐጂ ሙስጠፋ ወደ መስጊድ በመሄድ የጁምዓ ኩጥባ ለማድረግ ወደ ሚንበሩ ወጡ። ነገር ግን ያልተጠበቀ ክስተት ተፈጥሯል። ሰዎች ለመስማት ይጓጉለት የነበረው ተስረቅራቂ ድምፃቸው ተይዟል። መናገር አቃታቸው። ከአፋቸው የሚወጣው አስቀያሚና ለጆሮ የሚሰቀጥጥ ድምፅ ብቻ ነበር። በመስጊድ ውስጥ በተፈጠረው ነገር ሰዎች እርስ በርስ መንሾካሾክ ጀመሩ። ሙስጠፋ በመስጊዱ ተሰብስበው በነበሩ ሰዎች ፊት ለመጀመሪያ ጊዜ ተዋረደ። ከሚንበሩ ወርዶ ወደ ቤቱ ተመለሰ። በቤቱ ውስጥ ያልተለመደ አዲስ ነገር ተፈጥሯል። በመኖሪያ ግቢ ውስጥ የነበረው ውሃ ሽታ ወዳለው ጥቁር ውሃነት ተቀይሯል። ሐጂ ሙስጠፋ በምሽት ተኝተው በህልሙ እናቱ በጨለማ ክፍል ውስጥ ሆና ውሃ ውሃ እያለች ስታቃስታየ ወዲያው ከእንቅልፉ ነቃ። ከእንቅልፉ ሲነቃ ፊቱ ላይ ቀይ ነገር ይመለከታል። በእጁ ሲነካው በከፍተኛ ሁኔታ ፊቱን ያቃጥለው ጀመር። በማግስቱ ሐጂ ሙስጠፋ ከመኖሪያ ቤቱ ወጣ። ካሁን ቀደም ሐጂ ሙስጠፋ ቤት መጥተው የነበሩ እንግዶች ሐጂ ሙስጠፋን አገኙት። ኡስታዝ ዳርዊሽ የሐጂ ሙስጠፋ አይን ስር የቀላውን ተመልክቷል። በዚህም ሐጂ ሙስጠፋን ምን እንደሆነ ይጠይቀው ጀመር። ሐጂ ሙስጠፋ በእናታቸው ላይ ባደረሱት በደል ከቤታቸው ላይ በረካው ተነስቷል። ከፊታቸው ላይ ኑሩ ተገፏል። ደስታ አምርቋቸዋል። ከሰዎች ጋር ሲሆኑ በማስመሰል ፈገግ ሊሉ ቢመክሩም ሰውነታቸው በማይታይ እሳት እየተለበለበ ይቃጠላል። ከቀናት በኋላ የሐጂ ሙስጠፋ መኖሪያ ቤት ገጽታ ወደ አረጀ ቤት ተቀየረ። በዙሪያው የነበሩ ያከብሩትና የወዱት የነበሩ ሰዎች በጠቅላላ ከሱ ርቀዋል። አንድ ቀን በሩ ተንኳኳ። የሐጂ ሙስጠፋ ባለቤት ዘይነብ በሩን ከፈተችው። አንድ ኡስታዝ ነበር ወደ መኖሪያ ቤታቸው የመጣው። ሙስጠፋ መታመሙን ሰምቶ እንደመጣ ለዘይነብ ነገራት። ወደ መኖሪያ ቤቱ ገብቶ ለሐጂ ሙስጠፋ ሰላምታ ካቀረበለት በኋላ ሙስጠፋን ትኩ ሁር ብሎ እየተመለከተው በለሆሳስ፣ ሐጂ ሙስጠፋ ምንም አይነት ጥያቄ አልጠይቅህም፣ አንድ ነገር ብቻ ንገርኝ፣ ከቤተሰብ ውስጥ ያስቀየምከው ሰው አለ ብሎ ጠየቀው። ከሙስጠፋ አይኖች እንባ መፍሰስ ጀመረ። ጭንቅላቱን ወደ ላይ እና ታች በመነቅነቅ አዎ በማለት መለሰለት። እናትህ ናቸው ብሎ ጠየቀው። ሙስጠፋ በሐዘን መሬት ላይ ተደፋ። ቢያለቅስም ከእሱ የሚወጣ ድምፅ አልነበረም። ኡስታዙ የአላህ የምህረት በር ክፍት ነው፣ ዛሬ ማታ ወደ እናትህ ሂድና እጇን ይዘህ ይቅርታ እንድታደርግልህ ጠይቃት፣ ውሃም ቀድተ ስጣት አለው። ሙስጠፋ መሄድ ተስኖታል። በሚስቱ በዘይነብ እገዛ በዌልቸር እየተገፋ በእጁ በብርጭቆ ውሃ ይዞ ወደ እናቱ ክፍል ገባ። የሀጂ ሙስጠፋ እናት ግን ራሳቸውን ስተው ነበር። የሙስጠፋ እጅ በማይታይ እሳት እየተቃጠለ ነው። የእናቱን ዛራቢቢ እጅን ሲይዝ የሚያቃጥለው እሳቱ ማቃጠሉን ያቆማል። የእዝነት ቤት በመሆን የሚታወቀው የሐጂ ሙስጠፋ መኖሪያ የእርግማን ቤት በሚል ተቀይሯል። ሐጂ ሙስጠፋ ከእናቱ ዛራ አጠገብ ተቀምጧል። ምሽት ላይ ሙስጠፋ ለመተኛት ሲዘጋጅ እጁ መቃጠል ይጀምራል። ምሽት ላይ እጁ ልክ እንደ እሳተ ጎመራ ወደ እሳትነት ይቀየራል። ለመተኛ ሲፈልግም እያቃጠለ እንቅልፍ ይነሳዋል። ሐጂ ሙስጠፋ ወደ ፈጣሪያቸው በመንሸኳሸክ ማርታል ለመጠየቅ ፈለጉ። እናታቸውን በማስቀየማቸው ግን ድምፃቸው ተዘግቷል፣ ምላሳቸውም ተይዟል። ዘይነብ የባሏ እጅ ላይ እሳት ተመለከተች። በዚህም በመደንገጥ የሐጂ ሙስጠፋን እጅ ነካችው። እጁ ላይ የነበረው እሳት ግን የሚያቃጥለው ሐጂ ሙስጠፋ ብቻ ነበረ። በማግሥቱ ሙስጠፋ ወደ መስጊድ ሄደ። አንድ የቀድሞ ወዳጁ አግኝቶት የእናት እርግማን በምንም ነገር አይቆምም አለው። የሰውየው ንግግር ሙስጠፋ ልክ እንደ ስል ቢላዋ ውስጥ ድረስ ዘልቆ ተሰማው። ወደ ቤት በመመለስ ወደ እናቱ ጋር ሄደ፣ እጇንም ያዛት። የሙስጠፋ እናት በሞት አፋፍ ላይ ሆነው ሙስጠፋ ውሃ፣ ሙስጠፋ ውሃ የሚል ቃል ብቻ ነበር ካፋቸው የሚወጣው። ሙስጠፋ የእናቱን ድምፅ ሲሰማ ልቡ ተሰብሮ መጮህ ጀመረ። ውሃውን ይዞ በመምጣት እናቱን ከተኛችበት ሊያጠጣት ቀን አደረጋት የሐጂ ሙስጠፋ እናት አንድ ዓይናቸውን ገልጠው በደከመ ድምፃቸው ልጃቸው ሙስጠፋን ይቅርታ አድርግልሃለሁ አሉት። ወዲያው ሕይወታቸው አለፈ። ሙስጠፋ ከእናቱ ሞት በኋላም ከእናቱ አንደበት እየወጣ የነበረው ሙስጠፋ ውሃ፣ ውሃ የሚለው ቃል በአእምሮ ውስጥ እያቃጨለበት እረፍት ነስቶታል። ከዕለታት በአንድ ቀን ዝናብ እየዘነበ ነበር። የሙስጠፋ መኖሪያ ቤት የመስኮት መስታወት በከፍተኛ ሁኔታ ፈንድቶ ተሰበረ። ይህንን ድምፅ የሰማቸው የሐጂ ሙስጠፋ ባለቤት ዘይነብ ወደ ሐጂ ሙስጠፋ ክፍል በፍጥነት መጣች። ሙስጠፋ ወለሉ ላይ ወደ ኋላ በጀርባው ተንጋሎ ወድቋል። ዓይኖቹ ፈጠዋል። የልብ ሁለቱም ቆሟል። ጎረቤቶች ተሰባስበው ለስምንት ሰው የሐጂ ሙስጠፋን አካል ከወደቀበት መሬት ለማንሳት አልቻሉም። የሐጂ ሙስጠፋ ጅን ሲመለከቱት ቀኝ እጁ ላይ እሳት ነበር። የሐጂ ሙስጠፋ ሕይወት አለፈ። በዚህም ሐጂ ሙስጠፋ ሰላቱ ልጀናዛ ሳይሰገድበት ተቀበረ። ሆኖም ሐጂ ሙስጠፋ የተቀበረችባቸው መሬት ሐጂ ሙስጠፋን አልተቀበለችም፣ ወዲያው ተፋቻቸው። ወዳጆቼ ከዚህ ታሪክ የእናቶቻችንና የወላጆቻችንን ሐቅ መጠበቅ እንዳለብን እንማራለን። ወላጆችን መበደልና ማስቀየም ቅጣቱ ከአዱኛ ይጀምራል። ታሪኩ ከተመቻቹ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። በታሪኩ ላይ ያላችሁን አስተያየትን በኮሜንት ስር አስፍሩ።